ሰላም ጤና ይስጥልን፣ አድማጮቻችን እንደምንውላችኋል። የዕለተ ረቡዕ ጥቅምት 12 ቀን 2018 ዓ ም ከትርታ 976 ኤፍኤም የትርታ 600 የምሳ ሰዓት ዜና ይዘን ቀርበናል። ዜናዎቹን እየመራው እኔ ብርቱካን ዋልተንጉስ ቆይታ አድርጋለሁ። አብራችን ቆዩ። በቅድሚያ የሀገር ውስጥ ዜና የሥነ ምግባር ጥሰት በፈጸሙ ሀያ አመራሮችና ሰራተኞች ላይ እርምጃ መወሰዱን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ባለፉት ሶስት ወራት በኢትዮጵያ ኤሌክትሪክ አገልግሎት የዲጂታል የሙስና መረጃ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ ሀያ አመራርና ሰራተኞች ላይ እርምጃ መወሰዱን አገልግሎቱ አስታውቋል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያና በሌሎች አማራጮች በቀረቡት ጥቆማዎች መሰረት በሩብ ዓመቱ እርምጃ ከተወሰደባቸው ሰራተኞች መካከል ስምንት የጽሁፍ፣ አስር የደሞዝ፣ ሁለት ስንብት በድምሩ ሀያ አመራርና ሰራተኞች ላይ እርምጃ ተወስዷል ብሏል። በዲጂታል ሙስና ጥቆማ መቀበያ ስርዓትና ና በሌሎች አማራጮች 170 ጥቆማዎች ወይም አቤቱታዎች ቀርበው በ152 ጥቆማዎችና አቤቱታዎችን ማጣራት እንደቻለ ገልጿል። በሩብ ዓመቱ የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ የኃይል መቆራረጥና አስቸኳይ ጥገና የቆጣሪ ንባብና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 ብልሹ አሰራርን ለመታገል እና እርምጃ ለመውሰድ ተቋሙ አሁንም ቁርጠኛ መሆኑን በመግለጽ ተገልጋዩ ማህበረሰብ መሰል ችግሮች ሲመለከት ባለመተባበር እንዲሁም በተዘረጋው ዘመናዊ የሞባይል መተግበሪያ በመጠቆም የበኩሉን ኃላፊነት እንዲወጣ ጥሪ አቅርበዋል። በተፈጥሮ ጋዝ የሚሰሩ 150 ተሽከርካሪዎች ከቻይና ወደ ሀገር ውስጥ ሊገቡ መሆኑ ተነገረ። በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ከቻይና ማስመጣት የሚያስችል ስምምነትም ተፈርሟል። ስምምነቱ የተፈረመው በኢትዮ ቻይና ንግድና ኢንቨስትመንት ፎረም ላይ ሲሆን ተሽከርካሪዎቹ በተያዘው ዓመት ስራ ይጀምራሉ ተብሏል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በይፋ በመመረቅ የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ የመሰረት ድንጋይ ማስቀመጣቸው ይታወሳል። ይህንን ተከትሎ የገንዘብ ሚኒስቴር በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የሕዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጽ ነጻ ሆነው ወደ ሀገር እንዲገቡ መፈቀዱን መግለጹ ይታወቃል። ይህንኑ መሰረት በማድረግ ቢአይካ ጄኔራል ቢዝነስ 150 በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ከቻይና ሻክማን ኩባንያ ማምጣት የሚያስችለውን ስምምነት ተፈራርሟል። ቢአይካ ግሩፕ በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ተሽከርካሪዎችን ከማስመጣት ባለፈ በሀገር ውስጥ መገጣጠም የሚያስችል ፋብሪካ እየገነባ መሆኑን የድርጅቱ ዋና ስራ አስፈጻሚ ሚካኤል ካሳ ገልጿል። በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ተሽከርካሪዎች የውጭ ምንዛሬን በማዳን ለሀገር ምጣኔ ሀብታዊ እድገት ከፍተኛ ሚና እንዳላቸውም ተናግረዋል። የሻክማን ኩባንያ ዋና ስራ አስፈጻሚ ሚስተር ጂ በበኩላቸው በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ስራ መግባታቸው የነዳጅ ወጪንና የአካባቢ ብክለትን ለመቀነስ ከፍተኛ ሚና አላቸው ማለታቸውን ይዚያ ዘግቧል። ከባለ ድርሻ አካላት ጋር በተሰራ ስራ የደንብ መተላለፍ 83 ከመቶ ቀንሷል ሲል የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገለጸ። ባለስልጣኑ በ2018 በጀት ዓመት በአንደኛው ሩብ ዓመት ያከናወናቸውን ተግባራት በተመለከተ ከባለድርሻ ተቋማት ጋር ትላንት ውይይት አድርጓል። የባለስልጣኑ ስራ አስኪያጅ ሻለቃ ዘሪሁን ተፈራ የከተማዋን ደንብ መተላለፍ ለመከላከልና ለመቆጣጠር በተሰሩ ስራዎች ተጨባጭ ውጤቶች ተገኝተዋል ብለዋል። በዚህም ባለስልጣኑ ከባለድርሻ ተቋማት ጋር በሰራቸው ስራዎች የደንብ መተላለፍን 83 ከመቶ መቀነሱን ስራ አስኪያጁ ተናግረዋል። ለከተማዋ ሁለንተናዊ እድገት ደንብ መተላለፍ የማይፈጠርባት ከተማ ለማድረግም የተጀመሩ ተግባራትን በትብብር መስራት ይገባል ሲሉም ሻለቃ ዘሪሁን ተፈራ አስገንዝበዋል። አድማጮቻችን ቀደም ሲል የሀገር ውስጥ ዜናዎችን ያቀረብንላችሁ፣ አሁን ደግሞ በዝርዝር ወደ ተመለከትነው ጉዳይ እናልፋለን። በሴቶች ላይ የሚፈጸሙ ጥቃቶችን በተመለከተ ባልደረባችን በፍቅር ግዛቸው አዘጋጅታዋለች፣ እንደሚከተለው ይቀርባል። በሀገራችን ኢትዮጵያ በተለይም የእርስ በርስ ግጭት ባለባቸው አካባቢዎች በርከት ያሉ ጎጂ ልማዳዊ ድርጊቶች ሲፈጸሙ መመልከት እየተለመደ እየሆነ መጥቷል። በዚህም የተነሳ በርካታው ልጆች ከትምህርት ገበታቸው ተለይተዋል፣ መድረስ የሚችሉበት ቦታም ሳይደርሱ ቀርተዋል። ይህ ጉዳት ደግሞ በተለይ ሴቶች ላይ የሚያመዝን ሲሆን ይህም ችግር እየተስተዋለ በመምጣቱ ምክንያት በርከት ያሉ ስራዎች እየተሰሩም እንደሚገኙ ይገለጻል። እነዚህ ስራዎችን በተመለከተ ልጆች ላይ ብቻ ሳይሆን ወጣቶች ላይ እየተሰራ እንደሚገኝም መረጃዎች ያሳያሉ። እነዚህ ተጫዋቾች ያላቸውን ጥያቄ በማሰባሰብ ምላሽ እንዲያገኙ እየሰሩ ከሚገኙ ተቋማት መካከል ደግሞ የኢትዮጵያ ሴቶች ማህበር ቅንጅት በቀዳሚነት ይገለጻል። ይህም ድርጅት የኢትዮጵያ ሴቶች የሚናገሩት እንዳላቸው ያምናሉ። ይህንንም የሚያብራሩልን የኢትዮጵያ ሴቶች ማህበራት ቅንጅት ዋና ስራ አስፈጻሚ ሳባ ገብረ መድን ማህበራቸው ይህንን ድምጽ ማሰማት የሚችሉትንና መፍትሄ የሚገኝበትን መንገድ የማመቻቸት ስራ እንደሚሰራም ነግረውናል። ከወጣቶች አንጻር እኛ ኦሬዲ የዛሬ ወር ይመስለኛል ኢትዮጵያ ሴቶች የወጣት ሴቶች ድምጽ አቋቁመናል፣ ሎንች አድርገናል። በዛ ላይ ረዥም አመታት በፕሮግራም ሌቨል እንሰራ ነበር። ተመሳሳይ ነው። የወጣት ሴቶች ጥያቄዎችን ለመንግስት አካላት እንዲያቀርቡ ኢንተርፌስ ሚቲንጎች እያዘጋጀን በዩኒቨርሲቲ ውስጥም በስራ ላይ ያሉ ሴት ልጆች አሉ እና እነዚህ ወጣት ሴቶች ብዙ ጥያቄዎች አሏቸው ኢቨን ፖሊሲዎቻችን ብዙ ጊዜ ወንዶችን አሳቢ አድርጎ ነው የሚወጣው እና እነሱ በዚህ ፖሊሲ ውስጥ ያለውን ክፍተት ከዛም ባለፈ ደግሞ ለፓርላሜንታሪያንስ ለመንግስት አካላት ቁጭ ብለው በፊት ለፊት እንዲነጋገሩ አድርገን ብዙ ጥያቄዎቻቸው በየዘመናቱ እያቀረቡ አድቨኬት እያደረጉ ነው ያሉ በአብዛኛው ፓርቲሲፔት እንዲያደረጉ ነው። እኛ እኛ እንድናቀርብላቸው ሳይሆን ጥያቄዎቻቸው ራሳቸው እንዲያቀርቡ ለመንግስት አካላት እያደረግን ነው። አሁን እሱ ሌጋሊ ሬጅስተር እንዲያደረግን ጥረት እያደረግን ነው። እነዚህ ወጣት ሴቶች ድምጽ ሌጋሊ ሬጅስተር አድርጎ እኛ እያገዝናቸው ከዚህ በላይ በየክልሉ ያሉትን የወጣት ሴቶችን ድምጾች እንዲያሰሙ በትምህርት ቤት ሆን ከትምህርት ውጭ በስራ ሆን ትራፊኪንግ አለ፣ የስራ እድል ማጣት አለ፣ ጥቃት አለ፣ ደህንነት እጦት አለ፣ ብዙ ጥያቄዎች ስላሉ እነሱን የወጣቶችና የሴት ልጆች አንድ ላይ ከመጨፍለቅ ብለን ወጣት ሴቶችን ለብቻ ሴት ልጆችን ለብቻ ነው። የሴት ልጆች ድምጽ በራሳቸውን እንዲቀርብ መደረጉ የተሻለ መፍትሄ እንዲመጣ ያስችላል ተብሎ ይታመናል። የኢትዮጵያ ሴት ልጆች ማኒፌስቶ ለፖሊሲ አውጪዎች፣ የመንግስት አካል ለአለም አቀፍ ተቋማት ተደራሽ እንዲሆን ይደረጋል የተባለ ሲሆን በቀጣይ ለኢትዮጵያ ሴቶች የተሻለ ሀገር እንዲኖር የሚያስችሉ የመፍትሄ አቅጣጫዎች እንዲፈጠሩም ያስችላል ተብሎም ታምኖበታል። አድማጮቻችን፣ ቀደም ሲል የሀገር ውስጥ ዜናዎችን ደረስናችሁ። አሁን በቀጥታ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካን ጉዳዮች እናስቀድማለን። ዩጋንዳ በመጪው ጥር ወር ላይ ብሔራዊ ምርጫ ለማካሄድ መዘጋጀቷን አስታወቀች። የዩጋንዳ የምርጫ ኮሚሽን እንዳስታወቀው የሀገሪቱ ብሔራዊ ምርጫ በመጪው ጥር ስምንት ቀን ይካሄዳል። ሀገሪቱን ላለፉት 39 ዓመታት በፕሬዚዳንትነት የመሩት ዩሪ ሙሴቬኒ በምርጫው የሚፎካከሩ ሲሆን የ43 ዓመቱ ቦቢ ወይን ጠንካራ ተፎካካሪያቸው እንደሚሆን ይጠበቃል። ብዙም ተጽዕኖ የመፍጠር አቅም የላቸውም የተባሉ ሌሎች ስድስት ፖለቲከኞችም የሙሴቬኒ ተቀናቃኝ ሆነው በምርጫው ይወዳደራሉ ሲል የዘገበው ሮይተርስ ነው። 142 ግብፃውያን ስደተኞች ከሊቢያ ወደ ሀገራቸው መመለሳቸው ተነግሯል። የጸረ ሕገወጥ ስደተኞች ኤጀንሲ ባወጣው መግለጫ መሰረት ስደተኞቹ በኤሞሳኢድ ድንበር በኩል በእግራቸው እንዲመለሱ ተደርጓል ተብሏል። በድንበር ጠባቂዎችና ወንጀል መርማሪዎች ፍተሻ መደረጉንም ጭምር ነው መረጃው ያመላከተው። ኤጀንሲው አክሎም ባለፈው ሳምንት ሐሙስ ለ37 ሕገወጥ ስደተኞች መመለሳቸውን አስታውቋል። በመጨረሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመደራደሪያ ነጥቦችን ለሩሲያቻቸው በንግግር ካቀረቡ ከሰዓታት በኋላ በሩሲያ በተሰነዘረ የአየር ድብደባ ስድስት ሰዎች መሞታቸው ተሰማ። የሩሲያ ሰው አልባ አውሮፕላኖችና የሚሳኤል ጥቃቶች በዩክሬን ከተሞች ላይ ባደረሱት ጥቃት በትንሹ ስድስት ሰዎች መሞታቸውንና ሁለቱ ህጻናት መሆናቸውን ፕሬዚዳንት ቮሎዲሚር ዘለንስኪ ተናግረዋል። አድማጮቻችን የሀገር ውስጥና የባህር ማዶ ዘገባዎችን አደረስናችሁ። አሁን በቀጥታ ወደ ቢዝነስ ዜናዎች እናመራለን። አስመጪዎች የሐሰት ኢንቮይስ በመጠቀም ህገ ወጥ እቃ እያስገቡ ነው ያለው ኮሚሽኑ ጥብቅ እርምጃ እንደሚወስድ አስጠነቀቀ። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በሕግ ከተፈቀደው በላይ የሆነ እቃ በሐሰተኛ ሰነድ አማካኝነት ወደ ሀገር ውስጥ በማስገባት ላይ መሆናቸውን አጋለጠ። ኮሚሽኑ በጻፈው አስቸኳይ ደብዳቤ ትዕዛዝ እንደሰጠው አስመጪዎች በባንክ ፍቃድ ላይ በተገለጸው ትክክለኛ ብዛትና መጠን ውጪ በሆነ መልኩ በኢንቮይስ ላይ መረጃዎችን ጨምረው በመግለጽ ሰነዶችን እያስመዘገቡ ይገኛሉ ብሏል። የኮሚሽኑ የኢንተለጀንስ ዳይሬክተር ባደረገው ማጣራትና 18 ዲክላሬሽኖች በናሙና በመመርመር አስመጪዎች በኢንቮይስ ላይ ጨምረው በመግለጽና ቀረጥ ወይም ታክሱን በዚያው መሰረት በማስላት ከሕግ ውጭ የሆነ እቃ በህጋዊ ሽፋን እያስገቡ መሆኑን አረጋግጧል። ይህም የጉምሩክ ሕጎችን የሚቃረን መሆኑን ኮሚሽኑ አስታውቋል። ይህንን ተከትሎም ኮሚሽኑ በሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች ጥብቅ ቁጥጥር እንዲደረግ አስቸኳይ ትዕዛዝ በማስተላለፍ ህገወጥ ድርጊቱን ፈጽመው በሚገኙ አስመጪዎች፣ የጉምሩክ አስተላላፊዎችና ባለሙያዎች ላይ ህጋዊ እርምጃ እንደሚወስድ አስጠንቅቋል። ባለሙያዎች እንደሚሉት ይህ አይነቱ የጉምሩክ ጥብቅ ቁጥጥር ከጥቁር ገበያ የውጭ ምንዛሬ በመጠቀም ህገወጥ ንግድ የሚፈጽሙ አስመጪዎችን ህጋዊን መንገድ እንዲከተሉ የሚያስገድድ ነው። በመሆኑም በህገወጥ መንገድ የሚካሄደው የውጭ ምንዛሬ ፍላጎት ሲቀንስ፣ ይህ እርምጃ የውጭ ምንዛሬ ገበያው እንዲረጋጋ አስተዋጽኦ ያደርጋል ሲል የዘገበው ካፒታል ጋዜጣ ነው። ኢትዮጵያ ከቻይና በዶላር ከተሰጣት ብድር የተወሰነውን ወደ ዩዋን ለመቀየር ንግግር መጀመሩ ተገለጸ። ኢትዮጵያ ከቻይና ካለባት የ አምስት ነጥብ ሶስት ስምንት ቢሊየን ዶላር እዳ የተወሰነውን የቤጂንግ መገበያያ ገንዘብ ወደ ሆነው ዩዋን ለመቀየር ንግግር መጀመሩ ተገለጸ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ባለፈው ወር በቻይና ቤጂንግ ጉብኝት ላይ ሳሉ ከቻይና ኢምፖርት ኤክስፖርት ባንክ እንዲሁም ከቻይና ብሔራዊ ባንክ ጋር መነጋገራቸውን ገልጸዋል። ዶክተር ዮብ ጥቅምት 7 2018 ዓ ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም አይኤምኤፍ አመታዊ ስብሰባ ላይ በሰጡት ቃለ ምልልስ የኢትዮጵያን እዳ ወደ ዩዋን ለመለወጥ ውይይት መጀመሩን ተናግረዋል። ዶክተር ዮብ ቻይና እጅግ ጠቃሚ አጋራችን ናት፣ የንግድና ኢንቨስትመንት መጠን ጨምሯል ስለዚህም የተወሰነ የመገበያ ገንዘብ ለውጥ ማድረጉን ትርጉም ይሰጣል፣ ማለታቸውን ለብሉምበርግ ዘገባ ሰጥቷል። ብሉምበርግ እንደዘገበው የዶላር እዳውን ወደ ዩዋን ለመለወጥ በይፋ ጥያቄያችንን አቅርበናል ሲሉም ዶክተር ዮብ ተናግረዋል። አድማጮቻችን ቀደም ሲል የቢዝነስ ዘገባዎችን ወደ እናንተ አደረስ። በመቀጠልም ደግሞ የስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። እያዳመጣችሁ ያላችሁ ትርታ 976 ኤፍኤም ነው። የሰዓቱን የትርታ 6፡00 የመሳሳት ዜናዎችን ነው። በመቀጠልም ባልደረባችን ቆንጅት ተሾመ ስቱዲዮ ተገኝታ ስፖርታዊ መረጃዎችን ታጋራናለች። ኮንጂት እንኳን ደህና መጣሽ። የዛሬውን የስፖርታዊ መረጃዎችን አጋሪ መቀጠል ትችያለሽ። አመሰግናለሁ ብርቱካን። እንዴት ዋላችሁ አድማጮቻችን? የስፖርታዊ መረጃዎችን በሴቶች የኢትዮጵያ ብሔራዊ ቡድን ለሲዎቹ መረጃ ይጀምራል ዛሬ ሞሮኮ ለምታስተናግደው ለ2026ቱ የአፍሪካ ዋንጫ ለማለፍ ሁለት ጨዋታዎች ይቀራቸዋል። ከታንዛኒያ ጋር ነው የመጨረሻ ጨዋታቸውን የሚያደርጉት። ሉሲዎቹ በደርሶ መልስ የሚያስመዘግቡት ውጤት ለአፍሪካ ዋንጫ ያሳልፋቸዋል ወይም ሳያሳልፋቸው ይቀራል። ዛሬ የመጀመሪያ ጨዋታቸውን ከሜዳቸው ውጪ በታንዛኒያ ዳሬ ሰላም ያደርጋሉ። ከቀኑ 11 ሰዓት ላይ በአዛም ኮምፕሌክስ ስቴዲየም መጀመሪያ ጨዋታቸውን ያደርጋሉ። ትናንትና በስታዲየሙ ተገኝተው ልምምድ መስራታቸውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ አመልክቷል። ሉሲዎቹ ላለፉት ሁለትና ሶስት ወራት ዝግጅት ላይ ቆይተዋል። ከውጭ ሎዛ አበራ የቡድኑ አንበልና የፊት መስመር ተጫዋች በአሜሪካን ዲሲ ፓወር ክለብ እየተጫወተች ትገኛለች። እሷን ለማምጣት የተደረገው ጥረት ሳይሳካ ቀርቷል። ነገር ግን ለመልሱ ጨዋታ አዲስ አበባ ላይ ለሚደረገው የጥቅምት አስራ ስምንቱ የመልስ ጨዋታ ትደርሳለች ተብሎ ነው የሚጠበቀው። በአንጻሩ የታንዛኒያ ሴቶች እግር ኳስ ብሔራዊ ቡድን ትዊጋ ስታርስ በመባል ይታወቃል። ከግማሽ የቡድኑ ከግማሽ በላይ አባላት ከውጭ ሀገር የተውጣጡ ተጫዋቾችን ያካተተ እንደሆነ ያገኘ ነው መረጃ ያመላክታል። በውጭ ሀገር ሊጎች የሚጫወቱና ና በሀገር ውስጥ ሊጎች የሚጫወቱ ተጫዋቾችን በማሰባሰብ የቡድኑ አሰልጣኝ ባካሪ ሺሜ ጥሩ ዝግጅት እንዳደረጉ ትላንትና የወጡ መረጃዎች ያመላክታሉ። በቱርክ ሊግ አንድ ተጫዋች የምትጫወት ቡድኑን መቀላቀሏል። እንደዚሁም ሁለት ተጫዋቾች ከሜክሲኮ ሊግ መምጣታቸውን ተናግረዋል። በግብጽ አልማስሪ የምትጫወት እንደዚሁም በእስራኤል ክለብ ውስጥ በአሳ ቴል አቪቭ ክለብ ውስጥ የምትጫወት ተጫዋችን ማካተታቸውን ይፋ አድርገዋል። እነዚህ እንግዲህ ከውጭ የመጡ ተጫዋቾች ናቸው። የሀገር ውስጥ ተጫዋቾችም እንደዚሁ ቡድኑ ውስጥ መካተታቸውንና በጣም ጠንካራ ዝግጅት ማድረጋቸውን አሰልጣኙ ተናግረዋል። የኢትዮጵያ ብሔራዊ ቡድን ኦልሞስት ሁሉም ማለት ይቻላል በሀገር ውስጥ ሊጎች ላይ የሚጫወቱ ከመሆናቸው አንጻር ከኛ የተሻለ ጠንካራ ስብስብ እንደሆነ እንገምታለን። ነገር ግን እነሱን ለማሸነፍ የምንችለውን ሁሉ አድርገናል ሲሉ ነው የተናገሩት። የተሻለ ፐርፎርማንስ ያሳየ የጨዋታውን ውጤት ይወስናል። የመልሶ ጨዋታ ከምንም በላይ ያሳስበናል ሲሉ ነው አሰልጣኙ እየተናገሩት። የመልሶ ጨዋታ የፊታችን ጥቅምት አስራ ስምንት ቀን በአዲስ አበባ ይካሄዳል። ወደ ሌሎች ስፖርታዊ መረጃዎችን ስናልፍ የ ቫሌንሽያ ማራቶንን እናገኛለን አርባ አምስተኛው የቫሌንሽያ ማራቶን እነማን እንደሚሳተፉበት አዘጋጆቹ ይፋ ያደረጉት መረጃን ተመልክተናል። የፊታችን ታህሳስ ሰባት ቀን ውድድሩ ይካሄዳል በጣም ከሚጠበቁ የአለማችን የማራቶን የውድድር መድረኮች አንደኛው ነው በሁለቱም ጾታዎች የሚደረጉ ፉክክሮች ኢትዮጵያን አትሌቶች የአሸናፊነት ግምት ተሰጥቷቸዋል በወንዶቹ የ2023ቱ የቫሌንሺያ ማራቶን አሸናፊው ሲሳይ ለማ ሁለት ሰአት ከ አንድ ደቂቃ ከ አርባ ስምንት ሰከንድ ፈጣን የአለማችን አራተኛው ፈጣን የማራቶን ሰዓት ባለቤት እንዲሆን አድርጎታል። በጉዳት ከ ሁለት ሺ ሃያ አራቱ የፓሪስ ኦሎምፒክ መራቁ ይታወሳል። ያንን ውድድር ለአትሌት ታምራቶላ የእሱን ቦታ ሰጥቶት ታምራቶላ አሸንፎ የወርቅ ሜዳሊያ ለኢትዮጵያ ማምጣቱ እናስታውሳለን። ከኢትዮጵያ የ2004 ብቸኛ የወርቅ ሜዳሊያ ጋር አያይዘን ሲሳይ ለማን እናነሰዋለን። የአራተኛው ፈጣን የማራቶን ሰዓት ባለቤትም ነው። ቫሌንሺያ ማራቶን ላይም የተሻለ ሰዓት አስመዝግቦ እንደሚያሸንፍ ግምት ተሰጥቶታል። በሴቶቹ የ2023 የቡዳፔስት የዓለም ሻምፒዮና የወርቅ ሜዳሊያ ባለቤቷ አማኔ በሪሶ ለድል ትጠብቃለች። የቫሌንሺያ ማራቶን 2022 ላይ አሸንፋ እንደነበረ እናስታውሳለን። በወቅቱ ሳትጠበቅ ያስመዘገበችው 2 ሰዓት ከ14 ደቂቃ ከ58 ሰከንድ ሰዓት ፈጣን ሰዓት ሆኖ በወቅቱ ተመዝግቦላት ከፍተኛ አድናቆትን አሰጥቷታል። በቀጣዩ ዓመት የኢትዮጵያ ብሔራዊ ቡድንን ተቀላቅላ በቡዳፔስቱ የዓለም ሻምፒዮና ላይ መካተቷና በዚያም ውድድር ላይ የወርቅ ሜዳ ላይ ለኢትዮጵያ ማምጣቷ ይታወሳል በቀጣዩ የታህሳስ ሰባቱ የቫሌንሺያ ማራቶን ላይም የአሸናፊነት ግምት ተሰጥቷታል የመጨረሻ ስፖርታዊ መረጃችን የስፔን ላሊጋን የተመለከተ ነው የስፔን ላሊጋ በአሜሪካን ሀገር በሚያሚ ከተማ ላይ የባርሴሎና ና ቪያሪያልን ጨዋታ ለማከናወን የተይዞ የነበረ እቅድ አወዛጋቢ ሆኖ መነጋገሪያ እንደነበረ ይታወቃል ትላንት ምሽት የወጡ መረጃዎች ግን ውድድሩ እንደተሰረዘ የስፔን ላሊጋ ማህበሩ አስታውቋል። የላሊጋ ጨዋታ ከስፔን ምድር ውጪ ለማካሄድ ቀድሞ የቀረበውን ሀሳብ ላሊጋው ተቀብሎ የባርሴሎና ና ቪያሪያል ጨዋታን በአሜሪካን ሀገር ለማከናወን ውሳኔ ላይ ደርሶ ነበር። ይህ ውሳኔ ግን የእግር ኳስ ቤተሰቡን ሲያወዛግብ ቆይቷል። ተቃውሞና ድጋፍንም ሲያስተናግድ ቆይቷል። በመጨረሻ ግን ውድድሩ እንዲሰረዝ ነው የተደረገው የላሊጋ ተሳታፊ ክለቦችም ይህንን ውሳኔ ወደ ሚያሚ እግር ኳስ መሄዱን ተቃውሞ ለ አስራ አምስት ሰከንዶች በየጨዋታቸው ላይ ተቃውሞን ሲያሰሙ እንደነበረ ይታወሳል ላሊጋው ትናንት መሰረዙን ከሳወቀ በኋላ እንግዲህ የሚያሚው ጨዋታ በቫሌንሺያና የባርሴሎና ጨዋታ መሰረዙን ካሳወቀ በኋላ ይህንን ውሳኔም እንደገና በመቃወም ለቱሪዝም ለገቢ ምንጭነት እግር ኳስ ይጠቅማል የሚለውንም ውሳኔ በመቃወም ላሊጋው ይህንን ጨዋታ መሰረዙን የሚቃወሙ አስተያየቶች እየሰጡ ነው። የለም ውድድሩ የስፔን ከሆነ ስፔን ምድር ላይ ብቻ ነው መከናወን ያለበት። የስፔን ሕዝብና የስፔን ሜዳዎች በውድድሩ በየጨዋታው ማግኘት ያለባቸውን ጥቅምና ሌሎች መሰረታዊ የሆኑ ውጤቶችን ማግኘት አለባቸው የሚሉ ድምጾችም እየተሰሙ ነው የሚገኙት። እስካሁን ድረስ እንግዲህ የወጡ መረጃዎች እንደሚያመለክተው ጨዋታው ለሌላ ሌላ ጊዜ ይራዘም ወይም ደግሞ ፈጽሞ እስከ መጨረሻው ሊደረግ አይችልም ወደፊትም አይደረግ የሚል ነገር ባይሆንም ነገር ግን በተያያዘለት ቀጠሮ መሰረት ሊከናወን የታሰበው የባርሴሎና ና ቪያሪያል ጨዋታ መሰረዙን ብቻ ነው የላሊጋ ያስታወቀው። ይህንን ይመስላሉ አድማጮቻችን። በምሽት የትርታ የራሳት መሰናዶችን ደግሞ ሌሎች የስፖርት መረጃዎችን አካተል እንገናኛለን። ቆንጅት ላደረሽን ስፖርታዊ መረጃ እናመሰግናለን። አድማጮቻችን የዕለተ ረቡዕ ጥቅምት 12 ቀን 2018 ዓ ም የምሳሳት ዜና የትርታ 600 ዜናዎችን ወደ እናንተ ቀደም ሲል የሀገር ውስጥና እንዲሁም ደግሞ ከዓለም አቀፍ ያገኘናቸውን ዜናዎች በቀዳሚነት የአፍሪካን በማስቀደም ወደ እናንተ አድርሰናል። በተጨማሪም ደግሞ የቢዝነስ ዘገባዎችን ወደ እናንተ ያደረስንበት ዕለት ነበረ። በመጨረሻም ደግሞ ባልደረባችን ቆንጂት ስቱዲዮ ተገኝታ የዛሬ የስፖርታዊ መረጃዎችን አጋርታናለች። አብራችሁን ስለነበራችሁ ስላዳመጣችሁን እጅግ እናመሰግናለን።